በዚህ ቤት ደህና አደራችሁ። ወንጌል ሰምታችኋል። ኢየሱስ ክርስቶስ ሞቶላችኋል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ተመልካቾቻችን በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም ላችኋለሁኝ። መጋቢ ተዘራ ያሬድ ነኝ ከክብር ሕይወት ቤተ ክርስቲያን። ያው እንግዲህ ባለፉት ሶስት አመታት በቴሌቪዥን ፕሮግራማችን የተለያዩ ትምህርቶችን የተለያዩ ሕይወታችሁን በመንፈሳዊ ሕይወታችሁ የሚያሳድጓችሁን የእግዚአብሔር ቃል እውነቶች ስናስተላልፍላችሁ ቆይተናል። አሁን ደግሞ ከዚህ በኋላ የእግዚአብሔር ቃል እንደሚናገር ወይም በእግዚአብሔር ቃል መጽሐፍ ቅዱስ ላይ እንደምናየው እውነት እግዚአብሔር በመካከላችን በተለያዩ መንገዶች ይገለጣል ራሱን። ባለፉት ሰባት ዓመታት በቤተ ክርስቲያናችን ውስጥ እግዚአብሔር ብዙ ድንቆችን፣ ተአምራቶችን፣ ምልክቶችን ሲያደርግ ቆይቷል። ምንም እንኳን ለረጅም ጊዜ እንደዚህ አይነት ፕሮግራሞችን አስተላልፈን ባናውቅም፣ አሁን ግን የመንፈስ ቅዱስን መሬት ተከትለን መንፈስ ቅዱስ ይህንን ትእዛዝ ስለሰጠን ከዚህ በኋላ ደግሞ በተለያዩ ፕሮግራሞች እንዲህ አይነት ፕሮግራሞችን እናሳያችኋለን። እግዚአብሔር የሰራቸውን መልካም ነገሮች፣ መንፈስ ቅዱስ ያደረጋቸውን ፈውሶች፣ ተአምራቶች፣ ድንቆች፣ የሰዎችን ነፃ መውጣት፣ ሰዎች ተፈውሰው ያሉበትን የህይወት ደረጃ የምናይበት ነው የሚሆነው። በመጽሐፍ ቅዱሳችን ላይ ሲናገር የእግዚአብሔር ቃል ሐዋርያት ስራ ምዕራፍ 10 ቁጥር 38 ላይ እንደዚህ ብሎ ይናገራል እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስም ሥልጣን ስር የነበሩትን ሁሉ ፈወሰ ብሎ ይናገራል። የእግዚአብሔር ቃል በዚህ ስፍራ እንደሚናገረው እግዚአብሔር ከኛ ጋር ሲሆን አንዱ ምልክቱ በተለያዩ ስፍራዎች በደረስንበት ስፍራዎች ሁሉ እግዚአብሔር ምልክቶችን፣ ድንቆችን ተአምራቶችን ያደርጋል። እግዚአብሔር የተቀባ ሰው ሲሰጠን አንዱ ምልክቱ ምንድነው? ሰዎች በተለያየ ስርዓት ውስጥ ካሉበት ነገር ነፃ ይወጣሉ። ሰዎች ይፈታሉ። የታመሙ ሰዎች ይፈወሳሉ። በሽተኞች ነፃ ይወጣሉ። በተለያየ ዲያብሎስ ስርዓት ውስጥ ያሉ፣ በጭቆና ውስጥ ያሉ፣ በተለያየ መንፈሳዊ ስርዓት ውስጥ ያሉ ሰዎች ነፃ ይወጣሉ። ስጋዊ ስርዓት ውስጥ ያሉ ሰዎች ነፃ ይወጣሉ። ስለዚህ ከዚህ ጊዜ ጀምሮ ደግሞ እነዚህ እናሳያችኋለን። እዚህ ፕሮግራም በኋላ ከሰዎቹ ምስክርነት በኋላ ደግሞ አስደናቂ የሆነ ጸሎት እንጸልያለን። እግዚአብሔርም ባላችሁበት ስፍራ ለእናንተ ጥያቄ መልስ ይሰጣችኋል። ጌታ ኢየሱስ ክርስቶስ ይወዳችኋል። እኛም እንወዳችኋለን። ሻሎም ጊዜ ስንማሰብ እግዚአብሔር ባነሳው ጊዜ አንሳው የሚል አመለካከት ስለነበር የነበረኝ የሞት ፍርሃት ብዙ ጊዜ ገጥሞኛል። ግን ምንም ማድረግ አልችልም። ኦልሬዲ እኔ ጋ የነበረው ኢንፎርሜሽን እግዚአብሔር ነው በሽታውን የሰጠ የሚል እውቀት ስለነበረ እኔ ጋ የነበረው ህመሙና ስቃያውን ተሸክሞ መኖር እንጂ ያኛው አልነበረም። በዛ መሀል ነው እንግዲህ ወደ ክብር ቤት ቤተክርስቲያን የመጣሁት። እንደመጣሁ ብዙ አልቆየሁም። አንድ ወር የቆየ አይመስለኝም። ወዲያው ነው ፋውንዴሽን የጀመርኩት። ከፓስተር ጋር የተወሰኑ ነገሮች አወራንና በአገልግሎት በተለያየ ሁኔታ የተወሰኑ ነገሮች አውርተን ፋውንዴሽን መማር እንዳለብኝ ነገረኝ። ፋውንዴሽን ክላሶች ገባው የሚመስለኝ በፋውንዴሽን ዋን እየተማርኩኝ ነገሩ ሀን ያደረገ ይመስለኛል። ምክንያቱም በሰውነቱ አወቀች ይላል መጽሐፍ ቅዱስ ሲናገር መፈወሷን። ልክ እኔም ፋውንዴሽን አንድ እየተማርኩኝ በተለይ መጀመሪያ ትምህርት አንድና ትምህርት ሁለት መካከል ማድረሳቸው ትምህርቶች ውስጥ አልፈው እኔ ውስጥ የተቀመጡ የእግዚአብሔር ቃል የገባባቸው እስከ ዛሬ እንግዲህ አምስት ዓመት ቆይቶ ያረሷቸው ነገሮች አሉ። ከነዛም ውስጥ ትምህርት አንድ ላይ መጽሐፍ ቅዱስ ላይ አንድ ርዕስ አለ የእግዚአብሔር ቃል የተመሰለባቸው ነገሮች የሚል እና እሱን እያስተማረን ፓስተር ፓስተር ነበር ኔን ፋውንዴሽን ያስተማረኝ። እሱን እየተማርኩኝ መጽሐፍ ቅዱስ ከተመሰለባቸው ነገሮች ውስጥ ብሎ እያወራ አንደኛው ብዙ ጠቀሰና ስለ ዘር እያወራ በጣም ሪማርከብል የሆነ ንግግር ተናገረ ዘር እጃችሁ ላይ ከተቀመጠ እና ዘሩ መሬቱን ከነካው በኋላ መሬት ውስጥ የገባው ያ ዘር ምን ማድረግ እንዳለበት መሬቱ ለዘሩ አይነግረውም እያለ ያወራ ነበር። ምሳሌ የሰጠ በበቆሎ ዘር እያነሳ ይናገር ነበር። ደሴሞ የእግዚአብሔርም ቃል ውስጣችሁ ከገባ በኋላ በሕይወታችሁ መስራት ያለበትን ነገር እናንተ አትነግሩትም የሚል ነበር ውስጥ ሲገባ ምን ማድረግ እንዳለበት ያ ቃል ሊል ነበር። እዛው ደግሞ አለፍ ብሎ የእግዚአብሔር ቃል በሰይፍ ተመስሏል የሚለውን ኮታ አደጋ በደንብ አከቢያቸዋለሁ። እነዚህ ፋንዴሽን ደብተሮቼ ላይ ምን የሚል ነገር ተናገረ። ሴፍ ሁለት ነገር ይሰራል አለ። ይከላከላልም እንደገና ደግሞ ያጠቃልም ይዋጋል፣ የሚለውን ነገር ተናገረና በዚህ መካከል ዕብራውያን ምዕራፍ አራት ላይ ያለውን ቃል ተናግሮ የእግዚአብሔር ቃል ሕያውና የሚሰራ ነው እና ሰርቶ ነበር ሳይሆን ስቲል የሚሰራ ነው። ሁለት አፍ ካለው ሴፍ ይልቅ የተሳለ ነው፣ አጥንትና ጅማትን እንዲሁም ደግሞ ነፍስና መንፈስን እስኪ ለይ ድረስ ይወጋል። ይህንን ቃል እያብራራ ነበረ ያወራ የነበረው እና በዚህ መካከል አንድ ነገር ተናገረ። የእግዚአብሔር ቃል እናንተን ከችግራችሁ ለይቶ ይመጣል የሚል ነገር ተናገረ እና ያንን ነገር እኔ ፐርፐስሊ ይዤ የወጣሁት ለጤንነቴ ነበረ በደንብ ኮንሽስ ሆኜ እንደዚህ እንደዚህ ብዬ ባለልም ግን ይዤው ነበረ። ከዛ ውጭ ድነትን እየተማርን የሰው መንፈስ ድነት፣ የሰው ስጋ ድነት እና እንዲሁም ደግሞ የሰው ነፍስ ድነት እነሱን በምንማ በሚያስተምረንም ሰዓት ላይ አንድ የተናገራቸው ነገር ነበረ። ጌታን ስንቀበል የመለኮት ዘር ተካፋይን ይሆን ነው። ይሄ የመለኮትን ባህሪ ተካፍለናል የሚለው ነገር ላይ ባህሪ የሚለውን እያብራራ እንደገና ደግሞ የመለኮት ባህሪ የሚለውን እያብራራ የነበረበት ጊዜ ነበርና እግዚአብሔር ታሞ ማያውቅ ከሆነ በጣም ስፔሲፊካሊ ሜንሽን ያደረግ የነበረበትን ጊዜ አስታውሳለሁ። እግዚአብሔር ካልተጨነቀ ዋዩ እና እኛ ለምን እንጨነቃለን? እግዚአብሔር ታሞ ማያውቅ ከሆነ እኛ የተካፈልነው የሱን ዘር ነው ያ ነገር እንዴት እኛን አታውቂ ያደርገናል? እነዚህ ነገሮች ተሰብስበው ተሰብስበው ተሰብስበው ተሰብስበው ውስጥ እየተጠራቀሙ የተጠራቀሙ ያንን የነበረውን በሽታ ጠርገውት ነው የወጡት። ከሆነ ጊዜ በኋላ ኢቨን ማስታወሳቸው ነገሮች ልክ አንድ አመት ሁለት አመት ሆነኝ ሳያመኝ በዛ መሀል ነው ኮንሽስ የሆንኩትና፣ ስነግርህ እንዴት እንደቀረ አላውቅም። ማለት ሁለታችንም ሳናቀው በቃ ቁጭ እኔም ከሆነ ጊዜ በኋላ በቃ እሱ መታመሙ ቀረ። እየቆመ ሄደ፣ መጠኑ እየቀነሰ ሄደና ሁለታችንም ኖርማል እየሆነብን ሄደ። ከዛ በቃ ሳናቀው ተፈወሰ። አሁን ምንም ነስር የለም፣ የልብ ህመም የለም፣ ፌንት መሆን የለም፣ ምንም ምንም የለም። እና በፊት ግን ሲያመው ሌላ አንድ በጣም እንትን የሚለው ሲጀምረው ራሱን ያመዋል። እና በቃ ራሱን እንዲህ ይዞ የሚሆነውን ነው የሚያውቀው፣ በቃ ምንም መቆጣጠር አይችልም። እና ያዥልኝ ሁላ ይለኛል፣ በቃ እና አይኑ በቃ ይሁን ደም ይመስላል። ጭንቅላቱን ይዞ በቃ እንዴት እንደሚያደርገው የሚወጣ የሚወጣ ነገር ነው የሚመስለ፣ በቃ ጭንቅላቱ የሚፈነዳ አይነት ስሜት ነው ያለው፣ እንደዚህ ይዞ ማለት ነው። አሁን ግን ሳናውቀው ሁለታችንም ሁሉም ሄደ። መፎሴን ካወቅኩኝ በኋላም የነበረኝ አቋም ምንድን ነው አደለም በሽታ ውስጤ ቢቀመጥ ልቤን ራሱ ነቅለው ይዘውት አውጥተውት ቢጥሉት እንደምኖር ሹር ነበርኩኝ። ምክንያቱም ለእኔ አሁን ኑሮ ልቤ እንዳልሆነ ገባኝ። ለእኔ ህይወት ክርስቶስ ነው የሚለው ቃል በደንብ ውስጤ የተጠቅጥቆ ስለተቀመጠ ከዛ በኋላ ልቤ ቢኖርም ልቤ ባይኖርም የሚያኖረኝ እግዚአብሔር እንደሆነ በደንብ ገባኝ። ነው በዚህ መካከል ነው ፈውሴን ያገኘሁት ብዬ አምናለሁ። ፋውንዴሽን ዋን ትምህርት ሳልጨርስ እኔ እንጃ፣ እኔ በእኔ ህይወት እንደኔ የሚገረም ሰው አለ ብዬ አላምንም። ምናልባት የሚያቁኝ ሰዎች ምናም ብዙ ነገር ይሉኛል፣ ግን እንደኔ በእኔ የሚገረም ሰው ያለ አይመስለኝም። ለምን ሲባል በደንብ መጽሐፍ ቅዱስም ሲናገር የጠቢብ ዓይኖች ወደ ራሱ ናቸው ይላል። እና ድሮም በደንብ ራሴ ላይ ፎከስ አደረጋለሁ። ምን እያደረግኩ ነው? ምንድን ነው የምማረው? ምን ለምንድን ነው የምማረው? ምንድን ነው አላማ? እንደዚህ አይነት ነገሮች ላይ በጣም ትኩረት አረጋለሁ። እና ብዙ የራሴን ነገሮች ስለማቅ አሁን ያለሁትን ዘሩንና በፊት የነበረውን ከአምስት ዓመት በፊት የነበረውን ሳስቀምጥ በሁሉም አቅጣጫ በቃ በራሴ ከመገረም ውጭ ሌላ ምንም አማራጭ የለኝም። በሁሉም አቅጣጫ ነው የምነግርህ። በጤንነት ብትል እንግዲህ ቸርች ውስጥ ያሉ ሰዎች እንደሚያቁኝ ነው ነው በተለይ ቸርች የመጣውባቸው አካባቢዎች በጣም ረጅም ሰዓት ነበር ወርሺፕ የምናረገው። በተለይ ከቃል በኋላ ረጅም ሰዓት ነበረ የምዘምረው አንድ ሰዓት የዛን ያክል መዘምርባቸውን ያለማቋረጥ የዛን ያክል መዘምርባቸው ጊዜያቶች ነበሩና፣ ለእኔ እነዚህ ታምራቶች ናቸው። ማለት ሀያ ደቂቃ ሰላሳ ደቂቃ መዘመር የሚከብደው ሰው ሰላሳ ደቂቃ ሀያ ደቂቃ ዘምሮ የሚወድቅ ሰው አንድ ሰዓት ከምናምን ያለማቋረጥ ያውም ያለ እረፍት ነው የምዘለው። አንዳንዴ በራሴ ይገርመኛል። ኢቨን ቮካሌ እንኳን አይቆራረጥም እየዘለልኩኝ ስዘምር ድምፄ እንኳን አይቆራረጥምና ሁለት ስራ የዚህን ያክል እየሰራሁ ምንም ሳይሰማኝ ነው የምወርደው። አንዳንዴ የውር ጠዋት ፕሮግራም ጀምሮ ራሱ ራሴ የምታዘዋሉ ጠዋት እርሊ መጥቼ እስከ ማታ ድረስ ቸርች ውዬ ከዛ በኋላ ማታ ሲሄድ ያሁን ነኝ አይደል ብዬ ነው በራሴ የምገርመው። በሁሉም አቅጣጫ ነው ምነግር። በጣም ተረጋግቻለሁ። አንዱ ፔን ውስጤ ይፈጥር ከነበረው ነገር አንዱ ቁጭ ብዬ ስለ ህመሜ ማሰብ ስለማልፈልግ የተለያዩ ነገሮችን ነበር አረግ ነበረው። የተለያዩ ትምህርቶችን እማር ነበረ። ራሴን በተለያየ ምክንያት ቢዚ ያደርጋለሁ። አዲስ አበባ ነኝ ስባል፣ ዲላ ነኝ። ዲላ ነኝ ሲባል፣ አዋሳ ነኝ። የተለያዩ ሀገሮች እዞራለሁ። ገንዘብ እጄ ላይ ከመጣ የለውም። ቤተሰቦቼም የት እንዳለው አያውቁም። ቤተሰቦቼ ጋር ሄጄ አለ ሲሉኝ የት ነህ ለመሳና ቢሎች ሲደውሉልኝ አዋሳ ነኝ እላቸዋለሁ። ምክንያቱም እንዳልረጋጋ የሚያደርጉኝ ብዙ ነገሮች ነበሩ። በአገልግሎትም ላይ የነበሩኝ በርካታ ጥያቄዎች ነበሩ። ከተለያዩ አገልጋዮችም ጋር ውር ስለነበረ የዲሲፕሊን ችግሮች ነበሩ። ስለዚህ በተቻለ መጠን ቸርች ከሚባለው ነገር ጋር የነበረኝን ግንኙነት መበጠስ ፈልግ ነበረ። ስለዚህ ነው ቸርችም ስመጣ ኦልሞስት ጸጉሬ ድሬድ ሆኗል። አለባበሴ በጣም ዊርድ ነው። ጫማ በጣም ስኪኒ የሆነ ቱታ ቱታ አድርጌ ቸርች የመጣውበትን ቀን አስታውሳለሁ። ቱታ ማለት ሊትራሊ ቱታ በደንብ ይሄ እግሩ ላይ ክፍት ከሆነ ሸራ ጋር አድርጌ ቸርችም የክብር ቤትም እንደዛው መጥቼ ያውቃለሁ። ያን ማድረግበት ሜጀር ዋና ምክንያቴ ምንድነው? በቃ ሰዎች እኔን እንዳገልጋይ እንዲያዩኝ አልፈልግም። እኔም ማገልገል አልፈልግም። ቸርችን ጠልች አለሁ፣ አገልግሎትን ጠልች አለሁ፣ መንፈሳዊ ነገርን በጣም ጠልች አለሁ። ምክንያቱም ብዙ ነገሬ እኔ ከማስበው ውጪ ሄዷል። በጓደኝነት ብትል በሁሉም አቅጣጫ በወንድ ጓደኛም እንደዚሁም ደግሞ በተለያየ በሌላም በጾታዊ ሪሌሽንሽፕ በብዙ አቅጣጫ ፕሮቴክትድ መሆን አልቻልኩም። ህይወቴ ያልተረጋጋ፣ የተማርኳቸው ትምህርቶች እንዳሰብኳቸው እኔን ሊያረጋጉኝ አልቻሉም። ከመጣት በፊት የተሳኩልኝም ስኮላርሽፖች ነበሩ። ማለት ያው በቃ ቸርች ለማቆም ፕላን ስለነበረኝ በዛ ወይ ፕሮሰስ አድርጌ የተሳክተውልኝ ሊሄድ የነበረባቸው ሮክ ስኩሎች ነበሩ። ምክንያቱም በቃ ድምፄ ወደዛ ስለሚያደላ በቃ አንደኛ ይለይልኝ ብዬ ማስብ የነበረበት ጊዜ ነበር እና አሁን ላይ እነዛ ሁሉ ነገሮች ለእኔ ታሪክ ናቸው። በጣም የተረጋጋ ሰው ነው ራሴን ማየው። አንድ ነገር ሳስብ ያንን ነገር በመሮጥ እንደማላመጣው አውቃለሁ። ፓስተሩ ላይ የሚናገረን ንግግር አለ፣ ክርስትና ከመቀመጥ ይጀምራል ይላልና ለእኔት ፋውስ ነው ንግግር። እና ምንም ነገር ባስብ በመቀመጥ መልስ እንዳለኝ ያውቃለሁ። ስለዚህ የትኛውንም ነገር ጤንነቴን ብፈልግ፣ ፋይናንሻል ያለኝን ነገር ብፈልግ፣ ሁሉንም አቅጣጫ ላይ ቁጭ በማለት ብዙ መልስ አግኝቻለሁ። አሁን ራሴን አግብቼ በቅርቡ የልጅ አባት ሆና እንደዛ ሆኜ ሳየው ራሱ ይገርመኛል። ያው ሰው ነው እዚህ ጋር የደረሰው ላለሁ ከዛም አልፎ አሁን ቤተክርስቲያን የሰጠችኝ ትልቅ ትልቅ ሪስፖንሲቢሊቲ አለ። በዛ ውስጥ ፋውንዴሽን የማስተማር ድል ገጥሞኝ አንድ ሁለት ሶስት ባጭ አስተምር ያለው እና በዛ ውስጥ ራሱ ራሴን ብዙ ጊዜ ላለው እያስተማርኩኝ ራሴን እለዋለሁ አንተን አደል እለዋለሁ ምክንያቱም ራሴን በደንብ ነው የማውቀው። ያው ሰው ተመልሶ እንደዚህ ከሆነ በእውነት የታምራት ነው፣ በእውነት የታምራት ነው። የሆነ ነገር ላይ ቶሎ ነበረ ተስፋ የሚቆርጠው እና ብዙ በዛ ጊዜ ትንሽ ያማውም ነበር እና በዛ በዛ እየተነሳ በቃ ሁሉ ነገር ያስጠላው ሰው ነበረ። ኦፍኮርስ ፍቅራችን እንደተጠበቀ ነበር። ግን አንዳንድ ነገሮች ላይ እሱ ብዙ እንዳሁኑ አልነበረም። መንፈሳዊ ህይወቱ ስትሮንግ አልነበረም። አሁን ያለው ዘሩ ግን ቶታሊ ከድሮ ጋር በጭራሽ አይገናኝም። ሌላ ሰው ነው አሁን ያለው። በጣም በጣም በቃ የሆነ እምነት ያለው ሰው ነው። ጠንካራ ነው። በእምነቱ ላይ የጸና ሰው ነው። በጣም በቃ የለም ሌላ ሌላ ዘሩ ነው። ትዳር ላይ ከገባም በኋላ ደግሞ ያየሁት እና ለውጡ ለእኔ ከአቅም በላይ ነው እንደዚህ ብዬ እንደዚህ ብዬ እኔ ከምናገረው በላይ ነው ያኔና አሁን ያለው ልዩነት ማለት ነው። በቃላት ይሄንን መግለጥ እኔ ይከብደኛል ባይ ነኝ ልሞክር ብዬ እንጂ ምክንያቱም በመኖርና ባለመኖር መካከል ይኖር የነበረ ሰው ሲኖር ለእግዚአብሔር ከመኖር ውጭ ሌላ አማራጭ አለው ብዬ አላስብም። ምንም ፕላን የለኝም አሁን። በቃ ምንም ፕላን ለእግዚአብሔር ከመኖር ውጭ ለእኔ አማራጭ የለኝም። ለምን ሲባል የእኔ ህይወት አልቋል። የእኔ እድሜ ስፔሲፊካሊ ማስታውሰው 19 ዓመቴ ላይ ጨርሻለሁ። እኔ በቃ ሮብለት ቸርች ያ ነገር ሀፕን ካረገ በኋላ ስነቃ ይሰማኝ የነበረው ስሜት ያዩዋቸውም ነገሮች ነበሩ እና ኦረዲ እኔ 19 ዓመቴ ላይ ጨርሻለሁ። ከዚህ በኋላ እየኖርኩ ያለሁት እድሜ የኔ ነው ብዬ አላምነው። ኦረዲ እግዚአብሔር ነው። ይሄ ሰውነትም ይሄ እድሜም ከዚህ በኋላ ያለውም ዕድሜ የእግዚአብሔር እድሜ ነው። ስለዚህ እኔ የኔ የምለው እግር የለኝም፣ የኔ የምለው ድምፅ የለኝም፣ የኔ የምለው አእምሮ የለኝም፣ የኔ የምለውም ትዳር የለኝም፣ የኔ የምለው ምንም ነገር አይኖረኝም። የኔን ስለጨረስኩ ባለው ነገር ሁሉ እግዚአብሔር ይጠቀምበታል። ምንም ሌላም የምሰጠው ነገር የለም። ይህንንም ሰጥቼዋለሁ እንዳልል የኔ አልነበረም የኔም አይደለም። ስለዚህ ምን ምን አድርጌ ሰጥቼዋለሁ ይህን ማለት አልችልም ዕድሜን ሙሉ እግዚአብሔርን አገልግዬ የሚወጣል ብዬ ማምነውም ነገር ያንስብኛል። ሁሉም ነገር ያንስብኛል። አንዳንዴ ቃል እገባለው፣ በተለይ ቸርች ውስጥ ትምህርቶችን ስሰማ ሲሆን ብዙ ሰው ከዚህ አይነት ነገር በእግዚአብሔር ቃል ብቻ ነፃ እንደሚወጣ እግዚአብሔር አምናለሁ ለብዙ ሰዎች በዚህ በንግድ ምክንያት ለእኛ መድኃኒት እንደሆነ ለብዙ ሰዎች መድኃኒት እንደሚሆን ብዙ ሰዎችን ካሉበት ከተለያየ ነገር ነፃ እንደሚያወጣ። ምክንያቱም ቅድም የጠቀስኩት ቃል ስቲል ይሰራል። የእግዚአብሔር ቃል ህያውና የሚሰራ ነው፣ ሰርቶ ነበር አይደለም። ለዚህ ነው ብዙ ጊዜ ፓስተር ሜንሽን ያደርጋል። የእግዚአብሔር ቃል ህያው ነው። ኢቨን ትንቢቶችን ሲያወራ ምን ይላል? እግዚአብሔር እንደዚህ ይላል እንጂ ብሎ አለ አይልም፣ ይላል። ለምን ሲባል ስቲል እግዚአብሔር እየተናገረ ስለሆነና በእኔ ህይወት ይህንን ነገር አድርጎ ስቲልም ደግሞ እያደረገ ያለ የእግዚአብሔር መንፈስ የእግዚአብሔር ቃል በሰዎች ህይወትም ላይ ሴም ቲንግ እንደሚሰራ አምናለሁ። እና እኔ ራሴን ለዚህ ሜሴጅ፣ ለዚህ መልእክት ዴዲኬትድ አድርጌያለሁ፣ ራሴን አሳልፌ እሰጥቻለሁ። እግዚአብሔር አምላክ ይህንን መልእክት በእኔም አልፎ ለብዙ ሰዎች እንደሚያደርስ አምናለሁ አለው በዝማሬው ሊሆን ይችላል፣ በማስተማር ሊሆን ይችላል። ባገኘሁት ቤትኛውም አጋጣሚ እውነት የእግዚአብሔር ቃል እንደሚሰራ እግዚአብሔር መንፈስ እንደሚሰራ እግዚአብሔር የሰዎችን ህይወት የሰዎችን ታሪክ እንደሚቀይር እኔ ምስክር ነኝ። በኢየሱስም ስም ሰው ከተፈወሰ እኔ አንዱ ነኝ። የእግዚአብሔር ቃል ካጽናናው ሰው የእግዚአብሔር ቃል ሰው ካረገው ሰውም አንዱ ነኝ ነኝ። ለዚህ ነው ጳውሎስ እንዳለው በየስፍራው የክርስቶስን ስም ከሚጠሩት ጋር እንደሚለው እኔም በክብር ቤተ ክርስቲያንም፣ እንዲሁም ዓለም ላይ ካለች ቤተክርስቲያን ጋር የኢየሱስን ስም ከሚጠሩት ሰው ጋር አንዱ ነኝ ብዬ ምስክር ለመሆን ቆሜያለሁ። ከመመስከሩ ውጭና ይህንን ከማውራት ውጭ ሌላ ምንም ምርጫ የለኝም። እግዚአብሔርን በጣም አመሰግናለሁ። እግዚአብሔርን በጣም አመሰግናለሁ ማለት አንዳንዴ እላለሁ፣ ለራሴም እላለሁ አመሰግናለሁ የሚለው ቃል ባይኖር ምንሆን ነበር እላለሁ። አመሰግናለሁ አመሰግናለሁ የሚለው ቃል ቢያንስም ግን እሱ ደግሞ ባይኖር እላለሁ እና ቋንቋን ስለሰጠንም እግዚአብሔር ይመስገን። በጣም ነው ነው እግዚአብሔርን እጅግ አድርጌ ማመሰግነው። የሁሉም ነገር የኔ የህይወቴ ጅማሬ ነው የህይወቴ ፍጻሜም ነው። ከዛ ውጭ እግዚአብሔር ለሰው ልጅ ሲሰጥ የሚሰጠው ቤስት ነገር ወይ ደግሞ ምርጥ ነገር እግዚአብሔር ለሰው ልጅ የሚሰጠው ሰውን ነው። በህይወታችን የሚመጡ ሰዎች ወይ ያኖሩናል ወይ ደግሞ ያጠፉናል። በህይወቴ መንፈሳዊ አድርግ የተቀበልኳቸው ሰዎች ብዙ የጎዱኝ ሰዎች አሉ፣ ብዙ የጠቀሙኝ ሰዎች አሉ። በዚህ ውስጥ በጣም አመስገን ከምፈልገው ሰው ውስጥ አንዱ ፓስተሬ ፓስተሬ እኔ ስመጣ ቸርች በመጣሁበት ሁኔታ እኔ መቀበል በጣም ከባድ ነው። ብዙ ሰው እኔን እንዳይቀበለኝ የሚያደርግ ብዙ ፐርሰናሊቲ ስለነበረኝ ማለት ነው። አይሆፕ ብዙም ዋጋ አስከፍየዋለሁ ከብዙ ነገር አቅጣጫ ማለት ነው፣ የተመሰቃቀለ ህይወት ይዤ መጥቼ ነው። እሱን ለእኔ መሰብሰብ ከባድ ነው። የስጋ አባቴ 16 ዓመት ልጅ እያለው አስታውሳለሁ አንዴ ለሊት 12 ሰዓት ላይ ቀስቅሶኝ ይዞኝ ወጣና የነበርኩበት ቸርች እዛ ያደግኩበት ቸርች መድረኩ ፊት ለፊት መሠዊያ የምንላቸው ጠረጴዛዎች አሉ እና እዛ ላይ አስተኛኝ ስቲል አሁን ያስታውሳሉ፣ እህቴም ቤተሰቦች ያስታውሳሉ። ይህ አስተኝቶኝ ያለኝ ነገር ነበር፣ እግዚአብሔር ሆይ፣ ከዚህ በኋላ ይህንን ልጅ ማሳደግ በጣም ለእኔ ከባድ ስለሆነ በቃ ይሄ ሪስፖንሲቢሊቲ ላንተ ሰጥቻለሁ። ከዚህ በኋላ እንደም የእኔ ልጅ አይደለም ያንተ ልጅ ነው ብሎ እዛ ላይ ጥሎኝ የሄደበትን ቀን አስታውሳለሁ። አባቴ ሆይ እናመሰግናለን። እናከራለን ስንሂባረ ማገራ ሂባረ በዚህ ማለዳ ጌታ ሆይ እደና ልጄ ወደዚህ ስፍራ መተናል። በዚህ በተቀደሰ ስፍራ ቅዱስ ወደሆነ ስፍራ መተናል። አባቱ ነው ዋና አባቱ፣ አንተ ነህ ዋና አባቱ፣ የወለድኩ አንተ ነህ። በእናትህ ማዘር ውስጥ ዘጠኝ

ባለበት ስፍራ ሁሉ በህይወት ዘመኑ ጌታ አንተን እንዲከተለው ዘንድ አንተ ደግሞ እሱ እንድትጎበኘው ዘንድ አንተ እንዲታየው ዘንድ አካሄዱን አዘማመዱን ውለው ሁሉ ጌታ አንተ እንድትቆጣጠረው ዘንድ በዘመኑ ሁሉ ጌታ በሚሄድበት ስማርም ምንም ስልም ምንም ስልም በተለያየ አጋጣሚ ፋይናንሻሊን በሁሉም አቅጣጫ ራሴን ፕሮቴክት አድርጎ ለመኖር መስራት ያሉብኝን ስራዎች ሁሉ እየሰራው ከዛ በኋላ እያደቁ ባለበት ጊዜ ላይ ነው ፓስተርን ያገኘሁትና በዛ ማንነት እኔን መቀበል ከባድ እና አንዱ ቴንኪው ምለው በዛ ማንነት ስለተቀበለኝ አሁን ማንም ሰው በያይ በእርግጠኝነት ብዙ ነገር አድርጎ ይቀበለኛል ደስ ብሎት በጣም ብዙ ነገር ብሎ ሊቀበለኝ ይችላል። በዛ ህይወት ውስጥ ግን አይደለም እኔ ሊቀበለኝ ሊሰማኝም ይችላል ብዬ አላስብም። ሰው ገጥሞኝም ስለሚያውቅ ማለት ነው። የነበሩኝ የተወሰነ የተወሰነች ነገር ያደርጋሉ። ሰው ሲጎልባቸው የሆነ ነገር ያደርጉብኛል። ከዛ እኔ መኖርም አለመኖርም ለነሱ ልዩነት ያልነበረ አይነት ገት ያደጉትና መጀመሪያ ስለተቀበለኝ ነው የማመሰግነው። የመጀመሪያ ቀን ቸርች መጣሁ። ሁለተኛ ቀን ላይ አስታውሳለሁ ቦሌ ሮፍቶፕ ላይ ቁጭ ብለን ነበር ያወራነው እና ያወራኝ የነበረው ነገር ውስጥ ይሰማኝ የነበረው ኬር በቃ እውነት ነው ያሸነፈኝ። ያኔ ነው ዲሳይድ ያደረኩት። በቃ ስኮላርሽፖቹንም ያቆምኩት፣ አይመን በርዳት። ያን ቀን ቤት ስመለስ ቪዛ ያለበት ፓስፖርት ነው ያቃጠልኩት። ለምን ሲባል በቃ ኬር የሚያደርግልኝ ሰውን ያገኙት ከዚህ በኋላ አያፍቱ ሊቭ እኔ መኖር አለብኝ ብዬ ያመንኩት ያኔ ነው። ኢንቮልቭ ያላረገበት ህይወቴ ፓርት የለም። ሁሉ ነገር ውስጥ ስማር ኢንቮልቭ አርጓል፣ አገልግሎቴ ውስጥ ኢንቮልቭ አርጓል፣ ፐርሰናል ነገር ውስጥ ኢንቮልቭ አርጓል፣ ሜሬጅ ውስጥ ኢንቮልቭ አርጓል። በቅድስ ይሄ ነው መንፈሳዊ አባት ሰዎች ጠይቀውኛ ቃሉ ቆይ ስንት ቢከፍል ነው እዛ ቸርች አንተ እንደዚህ ግም ብለ የቀረኸው? ብሎ ብዙ ሰዎች ጠይቀውኛል፣ ብዙ ብዙ አገልጋዮች እና ምንም አልመለስኩላቸውም። ያልመለስኩላቸው ምክንያት ምንድን ነው መረዳት ያልቻሉት ነገር ያገኘነው ነገር ከገንዘብ እንደሚበልጥ ነው። እኔ ብዙ ጊዜ ላለ በእኔና በሱ መካከል ያለውን ነገር አያውቁም። ብዙ የዚህን ያክል ቁጭ ብለን እንደዚህ በየቀኑ በየሳምንቱ በየወሩ ያወራነው ነገር የለም ባገኘሁት ጊዜ በመከራይ ምክር፣ ባስተማራቸው ትምህርቶች ሁሉ መካከል የተሰራሁት መሰራት፣ የተጽናናሁት መጽናናት፣ የተከለልኩት መከለል ቀላል አይደለም። ፊት ለፊት የመጡብኝን ነገሮች ይጋፈጥ ነበር። በጣም ህይወቴ ክፍት ነው። እኔ ራሴን ፕሮቴክት ማድረግ የምችል ሰው አልነበርኩም። አሁን አሁን ነው ብዙ ነገር የለመድኩት እና ራሴን ፕሮቴክት ያላደረኩት ብዙ ነገር ክፍት ነው። በዚህ መካከል የሚመጡብኝን ወሬዎች፣ ትችቶች ስድቦች ፣ ሁሉንም ነገር እሱ ነበር የሚጋፈጠው። አንዳንዱ ነገር እሱ ጋር ደርሶ እሱ መልሷቸው ነው የምሰማው። አንዳንዱ ወሬዎች እሱ ጋር ደርሶ እሱ መልሷቸው ነው የምሰማው እና ይገርመኛል። ምን አድርጌለት ነው? አሁን እኔ እኔን እንደዚህ ማለት ብዙ ጊዜ እላለሁ። አባት መሆን ማለት ዋጋ ለመክፈል ራስን ማዘጋጀት ነውና እኔ እኔ ብዙ ጊዜ ላለው ለሚቀርቡኝ ሰዎች በቃ እሱ ልብ ውስጥ የተቀመጠው ሰው ፓስተር ልብ ውስጥ የገባውን ያክል እኔ ቢገባኝ እኔም ለብዙ ሰው ተርፋ አለው ላል እና እኔ ማድረግ የምፈልገው አሁን እሱ እንደሚያስተምረው ማስተማር ምናምን በጣም ጥሩ ነው። በዛ ሌቭል ግን ልቡን ባውቀው ደስ ይለኛል። አሁንም ፍላጎት ያ ነው፣ ያ ሰዎችን የመቀበልስ ያ ሰዎችን እንደ ልጅ የመያዝ ላልወለድከው ልጅ የዚህን ያክል ነገር ማድረግ ከባድ ነው። እና በጣም ቴንኪዩ ነው የምለው ፓስተርን። አንዱ ቴንኪዩ ከንግግር በላይ አይኖው እየሆን ያለነው ነገር ለእሱ ምላሽ እንደሆነ እና እንደማናሳፍረው አይብሊም። ክብር ለእግዚአብሔር ይሁን። አሁን ባያችሁት ፕሮግራም ውስጥ እንደታነጻችሁ ልባችሁም እንደተነሳ አምናለሁኝ። በዚህ ሰዓት ደግሞ በጌታ በኢየሱስ ስም ለእነሱ ተአምራትን ያደረገ በሰማችሁት ምስክርነት ውስጥ ያለውን ኃይል ለተካፈላችሁ አምናለሁ። ለእናንተም ደግሞ ተአምራትን የሚያደርግ መንፈስ ቅዱስ አሁን በዚህ ስፍራ አለ። ስለዚህ ጸልይላችኋለሁ። መጽሐፍ ቅዱስ ሲናገር የጻድቅ ሰው ጸሎት ኃይል አለው ታላቅንም ነገር ያደርጋል ብሎ በያዕቆብ ምዕራፍ 5 ቁጥር 16 ላይ ይናገራል። የጻድቅም ጸሎት ኃይል አለው ይላል፣ ታላቅንም ነገር ያደርጋል። ስለዚህ በዚህ ሰዓት በእናንተ ህይወት ላይ የሚደረግ አስደናቂ የሆነ የመንፈስ ቅዱስ ስራ አለ። እጆቻችሁን ወደዚህ ቴሌቪዥን ስክሪን ላይ ዘርጉ። አንድ እጃችሁን ደግሞ በሚያማችሁ ስፍራ አድርጉና ጸልይላችኋለሁ። እግዚአብሔር በየትኛውም አይነት ስርዓት ላይ መፍትሄን ያመጣ በየትኛውም ዓለም በየትኛውም ሁኔታ ውስጥ ሆናችሁ ብትሆኑ በዩትዩብ ላይም ብትሆኑ፣ ጸልይላችኋለሁ በጌታ በኢየሱስ ስም። እግዚአብሔር አባት ወይ በዚህ ሰዓት ባሉበት ስፍራ ላይ የፈውስ ኃይል እንዲሆንላቸው ጸልያለሁኝ። ማናቸውም አይነት እስራት ከእነሱ ላይ እንዲፈታ በጌታ በኢየሱስ ስም፣ የደዌ ኃይል ሁሉ እንዲለቃቸው በመንፈስህ ጸጋ በዚህ ሰዓት እንዲለቀቅላቸው ጸልያለሁ በኢየሱስ ስም። ይህንን ስላደረግ፣ ከየትኛውም እስራቱ ስለፈታሃቸው አመሰግናሃለሁ በጌታ በኢየሱስ አሜን። እግዚአብሔር ይመስገን። ጌታ መልካም ነገር አድርጎላችኋል። ከዚህ በፊት ማድረግ የማትችሉትን ነገር አሁን ማድረግ ጀምሩ። እግዚአብሔር ከእናንተ ጋር ነው ያለው። ጻፉልን፣ ደውሉልን። እግዚአብሔር ያደረገላችሁን ምስክርነት ንገሩን። በሚቀጥለው ሳምንት በሌላ ፕሮግራም ደግሞ ተመልሰን እናገኛችኋለን። ጌታ ኢየሱስ ክርስቶስ ይወዳችኋል። ሻሎም። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኛ አድርገው ካልተቀበሉ ይህንን ጸሎት አብሮኝ ይጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁ ነው። ኢየሱስ ክርስቶስን እንደ ግል አዳኛ አድርጌ እቀበላለሁ። ጌታ ኢየሱስ ክርስቶስ እንደ ሞተልኝ እንደ ተነሳልኝም አምናለሁ። በዚህ ዕለትም ጌታ አድርጌ